ወሲብ ትዳሬን አሳጣኝ የምትለው ሶፊያ ለባለትዳር ሴቶች አንድ መልእክት አለኝ ትላለች። ውድ በትዳር ውስጥ ላላችሁ፣ ጋብቻ ተብሎ በሚጠራው የተቀደሰ ጉዞ ውስጥ የምትጓዙ ሴቶች ሁሉ ምስክር እንዲሆን ታሪኬን ላካፍላችሁ እወዳለሁ ብላ ትጀምራለች። ሶፊያ እባላለሁ 39 ዓመቴ ነው ከ13 ዓመት የትዳር ሕይወት በኋላ የተፋጣች የሁለት ወንድና የአንድ ሴት ልጅ እናት ነኝ። ያገባሁት ገና በ23 ዓመቴ ነው። በዛን ጊዜ ወጣት ነበርኩና ልምድ የለኝም ነበር። እናም ትዳር ምን ማለት እንደሆነ ሙሉ ለሙሉ ለመረዳት ገና ነበርኩኝ። ባለቤቴ ጥሩ አሳቢ፣ ቤቱን ወዳድና ኃላፊነት የሚሰማው ሰው ነበር። ሆኖም በወጣትነት ድንቁርና ወስቶኝ ትዳር በራሱ ብስለት ትግስትና ማስተዋል የሚጠይቅ መሆኑን ሳላውቅ የነጻነት ፍላጎቴን እንደ ጥንካሬ ቆጥሬ ተሳሳትኩኝ። 31 ዓመቴ ላይ የሶስት ልጆች እናት ሆኜ ህይወቴ ባለቤቷን የመንከባከብ፣ ልጆቿን የመንከባከብና ሁሉን ነገር ጥንቅቅ ብሎ እንዲሄድ የማረጋገጥ ኃላፊነት ያለባት የቤት እመቤት ህይወት ሆነ። ሁለቱ ልጆቼ ትምህርት ቤት ገብተዋል። ትንሹ ልጅ ግን ገና በሞግዚት እንክብካቤ ሥር ነበር። ከሦስት ልጆች በኋላ በመጨረሻ ለመንቀሳቀስ፣ ለመገበያየትና ነገሮችን በራሴ ለማድረግ የተወሰነ ነጻነት አገኘው። ከዚያ አንድ ምሽት ገበያ ወጥቼ ሳለው መላ ሕይወቴን የለወጠ ነገር ተፈጠረ። አንድ ቃለ ማንሳት ወደ መደርደሪያው ጋር ቆሜ ሳለ ከኋላዬ የሆነ ሰው ሲነካኝ ተሰማኝ። ዞር ስል አንድ ሰው ሞቅ ያለ ፈገግታ አሳየኝ። በትህትና ሰላምታ ሰጠኝና ጥቂት ቃላት ተለዋውጠን የሚያምር ንግግር የሚችል በራሱ የሚተማመን የሚመስል አንድ ወንድ ነው። ግብይት እንደጨረስኩ ሒሳቤን ከፈለልኝ መኪና ድረስ ሸኘኝ። ስልክ ቁጥር ተለዋወጠን። ከሱ ጋር እንደ ተለያየው የሆነ በሰውየው የመደነቅ ስሜት ተሰማኝ። ስለሱ ማሰማቆም አልቻልኩም። ያሳየኝ ደግነት፣ ትሕትና ትዳሬ ውስጥ የጎደለኝ ነገር መስሎ ተሰማኝ። ከሁለት ቀን በኋላ ደወለና ቡና ለመጠጣት መገናኘት እንችል እንደሆነ በትሕትና ጠየቀኝ። እኔም ተስማማው። እንደ ተገናኘን ሰዓት አወራን። እኔ ሳውራው በትኩረት ያዳምጠኛል። የሚናገረው ነገር ሁሉ አስተዋይነቱን ይመሰክራል። በጣም ይንከባከበኝና ክብር ያሳየኝ ነበር። አንዲት ብቸኛ የሆነች ሴት ለመስማት የምትፈልገውን ነገር ሁሉ የሚናገር ሰው ነው። በውይይታችን መጨረሻ ጣፋጭ ወግ ነበረን። እስኪ አንድ ቀን ብቻችንን ሆነን ጨዋታችንን እንቀጥል አለኝ። አልተቃወምኩትም። ሌላ ቀን ተገናኘን። ወደ አንድ ቅንጡ ሆቴል ይዞኝ ሄደ። አሁንም አልተቃወምኩትም። ምን እንደነካኝ ሳላቅ በዚህ ሰውዬ ፈዝሻለሁ። አንድ ክፍል አስያዝን። እናም በዛ ምሽት ሁሉም ነገር ተለወጠ። የተጋራነው ነው ፍቅርና የነበረን መቀራረብ እንደገና የመኖር ስሜት እንዲሰማኝ አድርጎኛል። ያልገባኝ ነገር ግን ይህ የአጭር ጊዜ ደስታ ለአመታት የገነባውትን ሕይወት ሁሉ ዋጋ እንደሚያስከፍለኝ ነው። ወደ ቤት ስመለስ እሱን ከባለቤቴ ጋር ማወዳደር ጀመርኩ። ቃላቶቹ፣ ንክኪው፣ አብሮኝ መሆን፣ ጨዋታው እንክብካቤው፣ አድናቆቱ፣ ብቻ ሁሉ ነገር ተለየብኝ። ከዚህ ቀደም ከባለቤቴ አግኝቼው የማላቀው የመሰለኝ ነገር ሁሉ እሱ እንደ አዲስ እንዳሳወቀኝ አይነት ስሜት ተሰማኝ። በድንገትም ባለቤቴ በጣም አሰልችና ድካምና ሁሉ ነገር ያልተሟላ አይነት ሰው ሆኖ ተሰማኝ። ያገኘው ሰው በእውነት ለህይወቴ ደስታ የሚያስገኘኝ አይነት ሰው እንደሆነ በማመን ከባለቤቴ ጋር በስሜት መራራቅ ጀመርኩኝ። ከሱ ጋር የነበረኝንም ቅርርብ አላላውት ያም ሰውዬ ባለቤትሽን ፈቺና አዲስ ሕይወት አብረን እንጀምር ብሎ እስኪያስጠይቀኝ ድረስ ጉዳያችን ቀጠለ። ውስጤ በስሜትና በፍትወት ታወረ። በቤቴ ውስጥም ተፈጠርኩኝ። በመጨረሻ ወደ ደስታ እየሄድኩ እንደሆነ በማመን ከትዳሬ ወጣው። ዛሬ ላይ ከቤት ከወጣው ሦስት ዓመት ሆኖኛል። ግን ለአንዲት ሴት ከልቤ ልነግርሽ የምችለው ይህንን ነው ከቤት ውጪ ምንም የተለየ ነገር የለም። ባለቤቴን የተውኩለት ሰውዬ ከተውኩት ባለቤቴ ጋር ምንም ልዩነት የሌለው አይነት ሰው ሆኖ ነው የተገኘው። ደስታዬ የቀጠለው ለሶስት ወራት ያህል ብቻ ነበር። ከዚያም በኋላ አምሽቶ መምጣት ጀመረ። እኔን እየሸሸ ሌሎች ሴቶችን ማዝናናት ጀመረ። ስናገረው ከሌላ ወንድ ልጆች እንደነበሩኝ ያስታውሰኝ ጀመር። በአንድ ወቅት እንደፈለግኩት የሆነልኝና እንደ ልቤ እንደሆነ ያደረገኝ ሰው በአጭር ጊዜ ውስጥ ምንም ዋጋ እንደሌለኝ እንዲሰማኝ ያደርግ ጀመር። በዚያች የገበያ አዳራሽ ውስጥ በዛች በተረገመች ምሽት ያገኘሁት ሰው፣ ለደስታዬ የመረጥኩት ሰው በጣም አሰቃየኝ። በየዕለቱም ያስለቅሰኝ ጀመር። ቤቴን፣ የቀድሞ ባለቤቴን፣ የልጆቼን ክብርና የአእምሮዬን ሰላም በዚህ ሰው ምክንያት አጣው። ውድ ሴቶችዬ ያገባችሁ ከሆናችሁ እባካችሁ ለትዳራችሁ ዋጋ ስጡ። በጊዜያዊ ደስታ ትታለሉ። ሚስት ሊያደርጋችሁ የመረጣችሁ ወንድ ገርል ፍሬንድ ሊያረጋችሁ ካሰባችሁ ወንድ እጅግ በጣም የተሻለ ወንድ መሆኑን አስቡ። ያልተመቻችሁ ነገር ካለ በውይይት በመነጋገር ፍቱ። ከሌላ ወንድ አዲስ ያገኛችሁት የሚመስላችሁ ነገር ድሮ ባላችሁ ቦይፍሬንዳችሁ እያለ አግኝታችሁት የነበረውና የዘነጋችሁት እንጂ ምንም አዲስ ነገር እንደሌለ እወቁ። በምንም ዓይነት ሁኔታ ከቤት ውጪ ደስታ በማታገኙበት ማናቸውም ነገር ላይ ቤታችሁንና ትዳራችሁን አትለውጡ። አሁን ላይ ባለቤቴ ይቅር ይለኝ እንደሆነ አላውቅም ግን አዲስ የጀመርኩትን ግንኙነት ተውኩና ከአምላኬ ጋር ከራሴ ጋር እርቅ ፈጠርኩ። አሁን በምነግራችሁ ታሪክ በእናንተ ላይ ሀዘን መፍጠር ሳይሆን በአንድ ወቅት እኔ በቆምኩበት ቦታ ላይ ዛሬ የቆሙ ሰዎችን ለማስጠንቀቅና ግንዛቤ ለመስጠት ከኔ እንድትማሩ የተናገርኩት ታሪክ ነው። ትዳራችሁን ጠብቁ፣ ለባላችሁ ዋጋ ስጡ። ከሁሉም በላይ ደግሞ ልባችሁን ከመታለልና ከመዘንጋት ጠብቁ ትለናለች ሶፊያ ትባላለች። እንግዲህ ውድ ተመልካቾቼ በዚህ አጭር የሶፊያ ታሪክ ውስጥ ብዙ ቁም ነገርና ብዙ ግንዛቤም እንደምታገኙ ተስፋ አደርጋለሁ። በተለይ ይሄ ምክር ለሴቶች ይጠቅማል። ለሴቶች ብቻ ሳይሆን በትዳር ውስጥ ላሉ ወንዶችም ቢሆን ከትዳራቸው ውጪ ሌላ ሰው ለማማገጥ ቢሞክሩ ወይም ደግሞ ሌላ ጋር ለመሄድ ቢሞክሩ ጊዜያዊ ስሜት እንጂ ረጅም ጊዜ የሚያስቀጥል ስሜት እንዳልሆነ እና ሁሉም ነገር ነገር አላፊ እንደሆነና ጊዜያዊ እንደሆነ የምንረዳበት ታሪክ ነው። ስለዚህ ይህ ታሪክ ወደፊት ትዳር ውስጥ ለመግባት የምናስብንም እንዲሁም ደግሞ ትዳር ውስጥ ላሉ ሰዎችም ትልቅ ትምህርት ይሰጣል ብዬ ነው ወደ እናንተ ይዤላችሁ የቀረብኩት። እስኪ እናንተን በታሪኩ ዙሪያ ያላችሁን ሀሳብ፣ አስተያየት ከስር ጻፉልኝ። የናንተ የእናንተ ወይላ ነበርኩ። መልካም ጊዜ